ይሄን ሰው ተኩል የሆነ ሰው እናንተ ምን ብናደርገው ይሻላል እንዴ? ኮረንችት ጉጥባ እንዴ? ጭራሽ እኔ ፈልጌ የማጣው ነገር የለም። እኔ ከፈለግኩ ሀይሜን በግሌ ግሌ አደርጋታለው፣ ከመጣው ግን ቆራርጬ ነው የምጥላችሁ በማለት የብሩኬን ወንድሞችና ብሩኬ ላይ ዛቻ ማድረስ አጠገበ ቢቆሙ እኮ እንደ ጉንበነህ እናታን የምጠፋ ሰው ነው። ቆይ አንተ እንደዚህ የምትወጣጠረ አይመጡም ብለህ ነው? እኔ እንጃ። እኔ ይሄ ሀብ የተባለ ሰውዬ መጥቶ ጭንቅላት ክን ኮርኩሞ ኮርኩሞ ካልጣለ እንጃ። ውርደት ክን ነው ያን የምትከናንበውና ሀይሚን ፈልጌ ማጣት አልችልም። ፈልጌ ማጣው ነገር የለም። ታያላችሁ ወደፊት የራሴ አደርጋታለሁ። እንደዚህ ብሎ ሊፈክር የቻለው ለምን ይመስላችኋል ጋይስ? የሆነ ፋይል ይዞባት ይሆን? እንዲህ ሀይሚን የኔ ቆንጆ የኔ ማር የኔ ቸኮላታ ብቻ አስፈራርተው ወይም በሆነ ነገር እንጂ የእውነት እሱ እሷ ፈልጋ ከአንተ ጋር እንደማትሆን ግልጽ ነው። ሲቀጥል ደግሞ ዳኒ ምን አለ? ሀይሚ ከኔ ጋር እንድትሆን ሶሲ ግልጽ ንገሪያት። ስጋቱን አባታለች። ያኔ ሀይሚ እሱን ስለምትፈልገው ግን ደግሞ ሶሲ ስላለች ሶሲ ፍቅረኛው ስለሆነች በእሷ ላይ መደረብ ስለማትፈልግ ነው እንጂ በቃ ሀይሚ አሁን እሱን እንደምትፈልገው ነው እያስመሰለ ያለው ማለት ነው። ሲቀጥል ጋይስ እኔ የምላቸው አንድ ነገር ልጠይቃቸው፣ እንዲሁ ሶሲ እና ዳኒ አሁን ዛሬ የተጣሉ ይመስላሉ ትቦና እራሱ አልቻላችሁበትም። እንደ ጥርሳችሁ እንደ ፈንድሻ እየፈካ እየገጠጣችሁ እንዴት ነው የተጣላችሁ? የተጣሉ እኮ ጭራሹን አይመስሉም። የእውነት አብሮ ቆይተው እሷ በዛ እሱ በዚህ ነው የተገናኙ የሚመስለው። እኔ እየተጣሉ ሁሉ አይመስለኝም በዛሬው ቪዲዮ ማለት ነው። እና እንግዲህ ሶሲ አሁንም ቢሆን ከዳኒ ጋር መታረቅ ትፈልጋለች። እኔ የምሰጠው እንደ ቪዲዮ ነው። ሲቀጥል ደግሞ ቡራ ጠፋ፣ የእኔ ሸበላ የት ነው የጠፋው? ወይኔ ጉዳይ ብሩኬ የማይሆን ውሳኔ እንደ ይወስናል እያልኩን ይፈራሉ የምር እንደባለፈው ዱባይ ወይ ምናምን ከሄደ ብዬ አስባለሁ። ከሀገር ሊወጣ ይሆን ወይ ቤተሰብ ከሄደ ይሆን የሚል ስጋት አለኝ። ምክንያቱም ሰሞኑን በቃ ጥፍት ብሏለኝ። በእርግጥ እንደዚህ ከማይመጥነው ቦታ ላይ ከሚውል ቢጠፋ ይሻላል። ቢቀር በቃ ራሱን ቢያዳምጥ ይሻላል። ከዳኒ ጋር መጥቶ ከሚሰዳደብ፣ ከሚደባደብ የማይሆን እሱን የማይመጥነውን ነገር ከሚያደርግ ዝምታ ይሻላል። ሀይሚ ቢሆን ዛሬ ዳኒን ማግኘት ፈልጋ አይደለም። ብዙዎቻቸው አሁን ሀይሚ ዳኒን እያገኘችው ምናምን ሲባል በቃ ሆነ ፈልገው ሊመስላችሁ ይችላል። ግን ደግሞ ዛሬ በሶሲ ምክንያት ነው ያገኘችው እንጂ ሀይሚ ራሱን ማግኘት አልፈለገችም ዳኒን እና አሁን ላይ ሀይሚ በጣም እየተኮሳተረች ነው። ያኔ ለዳኒ መከራከሯ በጣም እየጸጸታት ነው። ሲቀጥል ፎቲንም ይቅርታ እየጠየቀቻት ነው። በቃ ዳኒ እንደዚህ ማሰቡ ሀይሚን በጣም ነው ያስደነግጣት። እንደዚህ ያስባል ብላ አልጠበቀችም። እና ዳኒ ተብዩ በጣም እየተወጣጠርክ ነው። ወይኔ አናትክን ነበር ወቅሮ መጣል፣ እንዴት እንዳጨሰኝ የምር። ሲቀጥል ደግሞ የምታበረታት ማንም አያበረታታም። የእውነት ለምድ ማንም አንተን የሚያበረታታና የሚደግፍ ነገር የለም ምክንያቱም ዳኒ ማለት በቃ ምን አይነት ሰው እንደሆን ብዙዎቻችሁ ስለማታውቁ፣ በዳኒ በሚያደርገው ነገር አትናደዱ። እኔ እራሴ እየተናደድኩ ለምን አትናደዱ እንደምላችሁ አላቅም። ግን ምክንያቱም አብሽቅ ነው፣ በቃ በጣም ነው የሚያበሽቀው። ቲክቶክ ላይ እንደምታዩት ዳኒ ስድብ ብርቁ አይደለም፣ በቃ ስድብ እንደ ልብስ ነው የሚለብሰው። በቃ ይሄን ሰው ተኩል የሆነ ልጅ ማለት ነው በቃ ስድብ ልብሱ ነው እንደ ጨርቅ ነው በቃ የሚለብሰው ስለዚህ ለዳኒ ስድብ ብርቁ አይደለም ዱላ ብርቁ አይደለም ሶሲ ስትሰድበው ስት ምናምን በቃ ምንም ብርቁ አይደለም ስድብ ዛሬ ሶሲ እንደውም ስነ ስርዓት ይዛ በቃ እንደ ትክክለኛ ኖርማል ሰው ሆነ ነው የመጣቸው ዳኒ ግን ሙድ እየያዘብ ነው ጋይስ አትናደዱ በ በጣም ውድ እየያዘብን ነው። እንዴት በተመልካች አንተ እንደዚህ ሙርት ይዛል አንተ። ጉጥባ ኩርንችት ማለት ነው በእነሱ ነው ቪው የመጣል። ቅርበለኝ ፈጣሪ ሆይ፣ እንዲያው ሳላስበው ተሳዳቢ ሆንኩ። አቤት አቤት አቤት፣ ይሄ ጉጥባ ሰውዬ ነው ያሳሳተኝ። ፈጣሪ ሆይ ቅርበለኝ፣ ጸሎት እያደረኩ እና፣ የኔ ወዶች እንዴት ናችሁ? ደህና ናቸው። በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም ናችሁ ብዬ አስባለ። ዛሬ ሀይሚን ስላየዋት ደስ ብሎኛል። የመለሰችው መልስ በጣም ደስ የሚል ነገር ነው። ቆፍ ጥንጥን፣ ኮራ ምናምን ና ያለችበት። ሲቀጥል ደግሞ ብሩኬ በመጥፋቱ እኔም ቅር ብሎኛል። ኮሜንቱ እንዳለ ቡራ፣ ዛሬም ቀረ፣ ዛሬም ቀረ እያላችሁ ነበረ። ግን ደግሞ መቅረት አንድም ጥሩ ሳይድ ያለው መጥፎም ሳይድ ያለው የቀረበት። አንዳንዶች ታሞ ምናምን አረንዱ እንዱ ሟርታችሁ እንዱ ፈጣሪ ሁ የሚሉ ናችሁ። ግን ደህና ነገር አትመኙም እንዴ ጋይስ? ኧረ በስመ አብ! ታሞ ነው ሆስፒታል ነው ምናምን በስመ አብ ወልድ፣ እኔም አንዳንድ ትልቅ ሰዎች ስትዋሹ፣ አረ ሴትዮ ኧረ ተይ፣ በቀላል ዋሽ። በስመ አብ የእውነት ትልቅ ሰው ነው። እትኩማ ምንድን ነው እንደዚህ እንደ ማን እንደምን እንደዚህ እንደምትል መቼም ታቋታላችሁ። በያሰበለ ታሟል፣ ሆስፒታል ነው ስትል ሰሟትና፣ ፈጣሪ ሆይ በቃ ሁሉ ሁሉ ውሸት። ግን ይደብራል የምር አንዳንዴ አንዴ ትልልቅ ስትሆኑ እንዴ፣ እንደ ትልቅ ሰው ሁኑ ጋይስ። እና ውሸት ጥሩ አይደለም፣ በኋላ ታፍሮበታላችሁ። እውነት ለመናገር ነጭ ውሸት አትዋሹ፣ ልዳችሁ እፈልጋለሁ። ደግሞ በትልቅ ሰው ሲደብር፣ በእውነት ሲደብር። እንደ ውሸትም እንኳ ለአቅጣጫ ነጭ ውሸት እኮ በስማ እና ቡራ ምንም አይሆንም፣ ምንም አልሆንም ሲጀመር ማለት ነው። በእርግጥ ሊያናድደው ይችላል፣ ግን ደግሞ ታሞ ሆስፒታል ምናም የሚያስገባው ነገር የለም። በቀደም እንዳያችሁት ነው። በቃ እኔ የራሴን ሕይወት እኖራለሁ እሷም የራሷን ሕይወት ትኖራለች። ሕይወት ይቀጥላል ነው በቃ። ማንም ሰው እኮ አብሮ ቆይቶ ሊጣላ ሊጋጭ ይችላል። ነገ እንደሚታረቁ ደግሞ ያውቀዋል። ምክንያቱም ሀይሚ ይህን ያክል እሱ ከሀይሚ እንዲርቅ የሚያደርገው ነገር አላደረገችም፣ አልበድለችም። የራሱ ጥፋት ነው። አሁንም ተጸጽቶ መጥተው ሀይሚዬን ይቅርታ ቢጤቃ ትቀበለዋለች። ምክንያቱም አሁን ዳኒ እያደረገው ነገር እያደረገ ያለው ነገር በደንብ ገብቷታል። ስለዚህ እሱ ነገር እየቆሰቆሰ ስለሆነ እሱንም ለማሳረፍ ስትል አሁን ዳኒ የልብ ልብ እየተሰማው የመጣው ምንድን ነው፣ ዳኒና ሀይሚ ብሩኬን ሀይሚ ተለያይተናል ስላሉ እሱም ደግሞ ከሶሲ ጋር ተለያይቻለሁና ከሀይሚ ጋር ልሁን ነው በቃ ልሁን ነው። አሁንም የብሩኬ የስልክ ቶፕ ላይ ነው ያለ ከቡራ ከታወሪ ያለች ምናምን ደው ሶሲ ዛሬ ልትታረቅ ምናምን ነበር የመጣችው። እሱ ደግሞ እኔ እንታረቅና ነገሮችን እንፍታ ብሎ ጠርቷት እንደ ቪዲዮ ነው የምላችሁ። ነገሩ ሌላ ነው እውነታው። ግን እንደ ቪዲዮ እናወራ እንደ ቪዲዮ እናወራ እንጂ አልተጣሉ መጀመሪያ ሳያቸውን የተጣሉ ጭራሽ አይመስሉም። እንደ ቪዲዮ ስናወራ ግን ይቅርታ ልጠይቅሽ ብሎ ጠርቶ ነው። ከዛ በኋላ ሀይሚ ስልክ አላነሳለ ብላለች። ደግ አደረች እንደም በወልኪው ብትቦልክው ይሻላል እንደዚህ አይነት ሰው በህይወቶች ውስጥ ቢኖር ባይኖር መካሪም ይሁን ወንድም ይሁን በቃ እንደዚህ አይነት ሰው ጭራሽ መቅረብን ማግኘትም የለብሽም። አሁንም ቢሆን ሶሲ የሰራለቻት ነው ያገኘችው። ከዚህ በኋላ ሶሲን ማግኘት የለብሽም። ምክንያቱም ሁለቱ ተመካክረው በአንቺ እየሸቀሉ ይሆናል። ምክንያቱም ተጣልተው እንዴት ነው ዳኒ መግቢያ ሰርቶ ከዛ በሶሲ ቻናል የሚፖስተው ሁለቱም አልተጣሉም አልተጣሉም። የእውነት ላይፋቸውን እየኖሩ ነው። በቃ በእነሱ ቪው ለማግኘት ነው፣ እርግጠኛ ነኝ። እንግዲህ ታዲያ እየተጣላ ሰው እንዴት ነው ዳኒ መግቢያ ሰራ ከዛ በሶሲ ቻናል ተፖሰተ? እሰይ ደግሞ ጥርሳችሁ እንደ ፈንድሻ እየፈጋ ነው። እንዲሁም ስትሳሳሙ ቆይታችሁ ሁሉ የመጣችሁ ይመስላል፣ ተነፋፍቃችሁ የተገናኛችሁ ምናምን ነው የሚመስለው። ና በጣም ሙድያስክ ነው ዳኒ ተብዬው አንተ እንዴት ናንተ በእኛ ሙድ የምትይዝብን የምትሰክሰን፣ መጥቼ ላጠፋፋችሁ እችላለሁ አለ ትራምፕ ብሎ። እረ ወይኔ ኮሜዲ እየተጫወተብን እና ዳኒ በሚናገረው ነገር አትናድር፣ ፈታ በሉበት በቃ። እሱ ቲክቶክ ላይ እንደሚሳደበው ምናምን እኛንም ሊሰድበን ይችላል፣ ሊጠርግን ይችላል

ሙድን የያዘብን ወይን የበላቸው ወይን የበላቸው። ሀይሚ ከዚህ በኋላ ሶሲንም ዳኒንም ማግኘት የለብሽ። ምክንያቱም ሁለቱ አልተጣሉ ማውቀው ነው፣ ሙድ እየያዙባቸው ያሉት እና እነሱ ሙድ እየያዙ ቪው እያገኙ ስራቸውን እየሰሩ እናንተ ህይወታችሁን መበጥበጥ የለባችሁም ከዚህ በኋላ ሁለታችሁም ተገናኝታችሁ ብሩኬም ከሶሲ ጋር መገናኘት የለበትም። ሀይሚም ከዳኒ ጋር መገናኘት የለባትም። በቃ አራቱ መገናኘት የለባቸውም። የተወሰነ ጊዜ መራራቅ አለባቸው። ከዛ በኋላ ሁለቱ በየራስ በየራሳቸው መንገድ ይፍቱና ከዛ ይገናኙ እንጂ ዳኒ ምናለ አለ ሶስናን ይቅርታ ጠይቃለሁ ብሎ መጥቶ፣ ከዛ ደግሞ ሀይሚን አስጠርቶ ለአንቺ ቦታ የምትለው ነገር ራሱ ግልጽ አይደለም። ምንድን ነው የምትለው? አንተ ሰውዬ ምንድሞ ያን ተባትብህ አልፈልግም ስትባል የምትፈልግህ አጠገቡ ቆማ እንዴት ማትፈልግን በግዴ ራስ ለማድረግ ትጥራለህ? ይሄ በቃ ዋናና ዋና ነገር ሶሲ ቁማ ሀይሚን እፈልግሻለሁ የሚለው ብሩኬን ማብሸቅ ፈልጎ ነው፣ ማናደድ ፈልጎ ነው። አሁን ቡራ ብልጥ መሆን አለብህ። ብሩኬ ብልጥ ሆነ፣ ሀይሚን ወደ ራስ አድርጋት። ምክንያቱም በተፈጠረው ክፍተት አንደኛ እንተን ማብሸቅ ይፈልጋል፣ ሁለተኛ እድሉን ካገኘ ከሀይሚ ጋር መሸቀል ይፈልጋል። አብሮ እሱ አሁን ዳንያውን የፈልገው ሀይሚ አብረው እንድትሰራ ነው። በቃ ለክሶስ ያደረገችውን ነገር ሀይሚ እሱ ጋር እንድታደርግ ነው። ሀይሚ ደግሞ እንደዛ አይደለችም። ልት በቃ ልት እንትን ልትለዋት አልቻለችም። በቃ አብረው እሱ እንደሚፈልገው ልትወለደት አልቻለችም። በቃ አዳግተዋለች በቃ፣ አደገኛ ሆናበታለች። እና የሆነ መግቢያ ደካማ ጎን ደሞ የሚፈልገው እና ሀይሚዬ፣ እኔ ጎበዝ አቆራሽኝ፣ በእውነት እኔ አንቺን ሳላ ደንቅሽ ይሻላል። ሚኒ ቸኮላታ ያለ እድሜ ሽኮ ነው አስተሳሰብ ሽኮ በቃ አስተሳሰብ ጭንቅላት እኮ እናንተ ሁለታችሁ ዳኒና ሶሴ ተጨምቃችሁ የሀይሚኒ ግማሽ የራስ አስተሳሰብ የላችሁም በቃ፣ በጣም የምትደብሩት። ፈጣሪ ሆይ፣ እናንተ እንዴት ነው እንዴት እንዴት ነው የሚያደርጋችሁ? እንደውም ሶሴት ትሻላለች አንተ ግን ወይኔ ጉዴ ወይኔ መግማማት ወይ ፍሬ ያለው ቃል አይናገር የሚያስተምር ወይ ደግሞ የሆነ ብቻ ብቻ ግራ የሚያጋባ ነገር ነው። እና ሙድ ነው ያዘብን ዛሬማ፣ ሙድ ነው ያዘብን። ሰክሶ ሰክሶ ነ ሄደው እና ዳኒ ተብዬው በጣም እየተንቦጠረርክ ነው። እና ሀብ ከመጣ ጉድ ነው ብቻ። ጭንቅላት ግን በኮርኩም ቀምሎ ቀምሎ ነው የሚጠለል ያላቅሙ እንደምትንጠራራለ አንተ ቆይ ምን አስበ ነው? እና እኔ ወዶዎች ለማንኛውም በጣም ነው የምወዳቸው። ብሩኬ ምንም አልሆነም ደህና ነው ይመጣል። ነገር ከጭቅጭቅ ከንትርክ መራቅ አለበት ራሱን ማዳመጥ ስላለበት እንጂ ታሞ ቀብጥሮ ቀብጥሮ የምትሉ ሰዎች ስነስርዓታችሁን ያዙ፣ በሰዋት ተሟርቱ።